በተለመደው በቆንጆ በቆንጆ አልባሳት ይዘንላችሁ መጠናል። እንደዚህ ውብ የሆኑ አያምሩም? ቴዲ በጣም ልዩ ናቸው። በጣም የሚያምር ሰው የተለያዩ ናቸው። እነዚህም በማሽን የተጠለፉ ፈርጥ የተተከለላቸው ቆንጆ ቆንጆ አልባሳት ናቸው። እንዴት እንደሚያምሩ ከዚህ ስንጀምር በጣም የሚያምር የከስተመሪ ልብስ ነው። እንዴት ውብ አድርጌ እንደሰራውላት ይኸው። በጣም ነው የሚያምረው። ፈርጥ አተካከሉ ከለሮቹ የከለር አገባቦቹ የጥልፉ ስስነት እንዴት እንደሚያምር ይኸው። አንገቱ ላይ እንደ አራት ማዕዘን ስንጥቅ አይነት ነው። አራት ማዕዘን ቪ ነው። አራት ማዕዘን ስንጥቅ ሲሆን እኔ እንደለበስኩት ነው። እችና አራት ማዕዘን ስንጥቅ ማለት እችን እዚ ጋር ተሰነጥቃለች። ይሄ አራት ማዕዘን ቪ አይነት ነገር ነው። እዚ ጋር አራት ማዕዘን ይመጣል፣ ከዚ ጋር ደግሞ እንደ ቪ ይቀረጻል። ከእንደገና አይኸው አንገቱ እጅግ በጣም ነው የሚያምረው። እጁ ቅጥል ነው። ሽብሽብ ተደርጎ እዚ ጋር ቅጥል ብሏል። ስስ ነው። ይሄ ይሄኛው ማቴሪያል ወፍራም ነው። ይህ ወፍራም የሚሆንበት በሰውነት ቅርጽ ልክ ሲሆን፣ እዚህ ጋር የምንጠቀመው ማቴሪያል ይለያል። እንደዚህ አልቆለት ሀያ ሺህ ብር ነው። በጣም በተመጣጣኝ ዋጋ ነው የምንሰራው። የምትፈልጉትን የከለር አገባብ ተናግራችሁ መሰራት ይችላል። ወደ ቀጣይ ስንሄድ ይህም የከስተመር ልብስ ነው። እጅግ በጣም ውብ ነው። ካሁን በፊት ሰርች የላቸው ወዳውት እየተደጋገመ እየተሰራ ያለ ልብስ ነው። በጣም ነው የሚያምረው። እንደምታዩት ከለር አገባቡ ያምራል፣ ከለሩ ያምራል። በጣም የሚያምር መስቀል መስቀል ያለው በፊት ለፊቱ ቆንጆ ልብስ ነው። እንዴት ውብ እንደሆነ ዩት። በጣም ነው የሚያምረው። የፈርጡ አተካከልም የአንገቱ ማማርም እዚህ ጋር ቤልት አለው። ቤልቱ እንደዚህ ይታሰራል። የሚታሰርም የሚነሳም የሚታሰርም፣ በተለይ ወፍራም ለሆኑ ሴቶች እንደዚህ ተሰርቶ ከዛ ቀበተው ከላይ ጣል ቢደረግላችሁ ይሻላል። ለምን ሲደረግ ደግሞ የበለጠ ያምራል። አያችሁት እንዴት እንደሚያምር ይሄ በጣም ምርጥ ከስተመሮቼ ናቸው። በጣም ደንበኞቼ ናቸው። ቆንጆ አርጌ ሰርችላችኋለሁ። ዛሬ እንደዚህ ያልቁልት ሀያ አምስት ሺህ ብር ነው። ኦርደር አርጉት። ፈርጦቹ በእነዚህ ልክም ተተክሏል ታያታላችሁ። በመስቀሉም ካሜራ የሚወጣ ከሆነ በጣም ነው የሚያምረው። አንገቱ ተላላፊ ነው። አንገቱን እንደፈለጋችሁ መቀያየር ትችላላችሁ። አልቆለት 25 ሺህ ብር ነው። እጁ አጓጉል ነው። እጁንም እንደፈለጋችሁ መቀያየር ትችላላችሁ። ይሄ በሰውነት ልክ ነው። ይሄኛው ደግሞ ዝርግፍ ነው የሚባለው። እዚህ ጋር ቀጥል ምናምን የለው እኩል የወጣ ነው። ወደ ቀጣይ ስኔ ደግሞ በጣም በጣም የወደድኩት ልብስ እንዴት እንደሚያምር ዩት የፎቶ ልብስ ነው። ምርጥ ደንበኛ ይነች። ሁሌም በቃ የሚያስገርም ልብስ ነው። ፎቶ የምትልክልኝ ራሷ ነው። ፎቶ የምትልክልኝ ንጽ በጣም ምርጥ ደንበኝ ነሽ። የልጆቿ ክርስትናም ሲሆን እሷም በጣም ዘናጭ ነች። ይሄ የራሷ ልብስ ነው። እንዲ ቆንጆ አድርገን ሰርተንልሻል። ወራጅ ነው። ወራጅነቱ ይለያል። መስቀሏን ያስገባንበት መንገድ አየሃት። ስትጋር እንዴት እንደሚያምር ከኋላ ራሱ ባሳያችሁ ደስ ይለኛል። እጅግ በጣም ነው የሚያምረው። እርግጠኛ ተወደዋለች። ዚፕ ነው። እዚህ ጋር እስከ ግማሽ ዚፕ ነው። ከዛ ላስቲክ ነው ያው በሰውነት ልክ እንደ ሆናት እሷ፣ እንኳ ያው ቋሚ ደንበኛ ስለሆነች በደንብ ታውቋለች። በጣም ለምትወድልን፣ ችግር ሲኖርም ወሲ እዚጋ እዚጋ፣ ተሳሳተ ለሚቀጥሎ አስተካክልኝ ይልኝ ትላለች። ተስተካክሎ ይሄድላታል። ይሄስ እንደዚህ አልቆለት ሰላሳ አምስት ሺህ ብር ነው። በጣም ውብ ነው። እጁ ቅጥል ነው። በሰውነት ልክ ነው የሰራንላት ያው ልኳዚ ቤት ስለማይጠፋ ይሷ እንደፈለግን ቆንጆ አድርገን እንሰራለን። አዎ በአሁኑ የሰራሁላት በሚቀጥለው ደግሞ ይቀየር እንባባላለን ቀይረን እንሰራዋለን። በቃ በጣም ምርጥ ከስተመራችን ነች። ይሄኛው በጣም ውብ ልብስ ነው፣ እንደምታዩት የፎቶ ልብስ ነው። በጣም ቆንጆ ነው። ይሄን ተደጋግሞ እየተሰራ ነው። አራት አምስተኛው ነው ይሄ ሲሰራ። ይሄ የፎቶ ልብስ ነው። አንዳንዴ ያው የለበሰው ሰው ነው የሚያሳምረው። ይችልሽ አሻንጉሊት ልብስ አታሳምርን ብያቸዋለሁ ካሁን በፊት በልካቸው ሲሆን አሪፍ ይሆናል። በጣም ነው የሚያምረው። ፈርጥ ተተክሏል። እንደምታዩት ይሄ የከለራ አገባቡ፣ ቅርጾቹ ምናምን በጣም ቆንጆ ናቸው። ይሄ ልብስ አልቆለት ዋጋው ሀያ አምስት ሺህ ብር ነው። ኦርደር አድርጉታው። ወደ ቀጣይ ስንሄድ ደግሞ በጣም በጣም የወደድኩት ልብስ እንዴት እንደሚያምርዩት ይሄ መገለጽ አይችልም። እዩት ብቻ ማንነት እዩት፣ እናንተ እዩት፣ አንበሳ ነው አረንጓዴ፣ ቢጫ፣ ቀይ አርማዋለ ደጋግሜ ይሰራዋሉ። ይሄ ልብስ ከነገራችን ላይ አሉ ደንበኞች እዛ ያሉት እየተያዩ እየተያዩ ልኩልኛል። እንዴት እንደሚያምር እዩት። በቃ ይሄ ልብስ ስለምትፈልጉ ምንም ማብራሪያ ያስፈልገው ማብራሪያ ምንም አያስፈልገው። ከፈለጋችሁ ይሄ የአንበሳ ስዕሉ መቅረት ይችላል። አረንጓዴ፣ ቢጫ፣ ቀይ ብቻ ትችላላችሁ። ከፈለጋችሁ እንደዚህም መልበስ ትችላላችሁ። እንደዚህ ብሎ አልቆለት 17 ሺህ ብር ነው። አረንጓዴ፣ ቢጫ፣ ቀይ ብቻ ሲሆን ደግሞ 12 ሺህ ብር ነው። ስልሳ ሴንቲ ስለሆነ ጥለቱ ሰፋ ይላል። 12 ሺህ ብር ነው። ይሄ ሲኖር ሲኖር 17 ሺህ ብር ነው። በምትፈልጉት መልኩ ኦርደር አድርጉት። ወደ ቀጣይ ስንሄድ ይሄ ልብስ እንዴት እንደሚያምር እዩት። ይሄ ቤት ከዚህ ቤት በጣም ይሰራል። ይሄ ልብስ አዎ በቃ ይወደዳል። ልብሱ አንዱን አይቶ አንዱ አንዱ አይቶ ከሰው ከሰው እያዩ ነው የሚልኩት። እኔ እንኳ ፖስታ አላደረገው የሚቆየ ነው እያልኩኝ ግን ሰው ይወደዋል። እንዴት እንደሚያምር እዩት። በጣም ነው የሚያምረው። አሁን ልብሱ ጠፍቶ ገበያ ላይ እያሸመንኩ ነው እያሰራውላችሁ ያሉት ቆንጆ ልብስ ነው። እሺ ዋጋው አልቆለት ሄ 23 ሺ ብር ነው። በጣም ነው የሚያምረው። ለእናቷ ሰርቼላት ልጅቱ ደግሞ መጣ ለኔም ስሪልኝ ወደ ነው አላለች። እዚህ ጋር መስቀል አለው፣ ከኋላም መስቀል አለው። መስቀሉ መቅረት ይችላል። ቪ ነው እንደምታዩት። ቬልት አለው። ቬልቱን ማድረግም መቅረትም ይችላል። እንደ ፍላጎታችሁ ነው። እንዲህ ዝንጥ አርገን እንሰራለን። ላስቲኩ እንደተለመደው ፍሪ ሳይዝ ነው። አያችሁት በጣም ፍሪ ሳይዝ ነው። አንገቱ ቢ ነው፣ ከዚህ መስቀል አለው፣ ከኋላም መስቀል አለው። ወደ ቀጣይ ስንሄድ ይሄ ደግሞ ከአሁን በፊት ፖስት አድርጌው ነበር። ፖስት ያደረጉትን አይተው ነው መጣው ያዘዙኝ። እንዴት በብትንም ታስታውሷል። በጣም ነው የሚያምረው። ይሄ ልብስ በሌላ ከለርም ተሸምኗል። አሁን እንዴት እንደሚያምር በዚህም በደረጃው አያችሁት፣ እንዴት እንደቆንጆ እንደሆነ። በጣም ነው የሚያምረው። አንገቱ አራት ማዕዘን ስንጥቅና ያደረግንላችሁ እጅየ አጓጉል ነው። የአንገቱን ስታይል እንደፈለጋችሁ መቀየር ትችላላችሁ። እሱ ብቻ ብትጠለፍን በጠባቧ ታምራለች። እንዲህ ሲሰፋ መሀል ላይ ያለውን ዲዛይን የተጠቀም ነው። እንደዚህ ማድረግ ትችላላችሁ። ይሄ ልብስ በሌላ ከለርም አለው። በሌላ ከለር ላሳያችሁ አንዴ። በሌላኛው ከለር ደግሞ ይሄን ይመስላል። በዚህ ከለርም ኦርደር ማድረግ ትችላላችሁ። በዚህ ከለርም ኦርደር ማድረግ ትችላላችሁ። በፈለጋችሁት ከለር ተሰርቶላችሁ ሀያ ሺህ ብር ነው። እንዴት እንደሚያምርዩት በጣም ነው የሚያምረው በዚህ ደግሞ በሙሉም አለው። እንደዚህ በሙሉ ደረጃ በሌለው አለው። ይህን አሁን የሙሽራ ቤተሰብ ወይም ጊራጆች ላላቸው ቤተሰብ ቢያስቡት፣ አጃቢዎቹ በደረጃ መልበስ ይችላሉ። ዋናዋ በዋናው በሙሉ መልበስ ትችላለች። ማች ሆነ ማለት ነው። እስኪ ይህን ልብስ አጋጣሚ ወጣ አያምርም? እስኪ እንየው። ይሄ ደግሞ ጥንድ ድርብ ነው። አጋጣሚ ለግሩፕ ሰርች ይላቸው ከለር አስቀይረው ነው እንጂ ገበያ ላይ የለም። ይሄ ከለር ጥንድ ድርብ አለ፣ በቢጫ ከለር በወርቃማ ከለር ማለት ነው። በዚህ ከለር የለም። ከለር ቀይሬ ተብዬ ቀይሬ ላችሁ አንድ ተርፎ ነው። በዚህ ከለር ነው የሚታወቀው ልብሱ፣ በዚህ ከለር ነው የሚታወቀው። ይሄን ከለር ወደዚህ ከለር ቀይረሽ አሸመኝልኝ ተብዬ ነው። አያምርም? እኔ እንዴት እንደወደድኩት በቃ አንድ ለሳምፕል አምጣልኝ አልኩትኝ። ስምንት ነበር፣ ስምንቱን ሰራንላቸው። ይሄ ለሳምፕል ተቀመጠ ማለት ነው። ስለዚህ የምትፈልጉት ካላችሁ ኦርደር አድርጉኝ። ከዚህም በሰፋ ከዚህም በጠበበ መሰራት ይችላል። ወደ ቀጣይ ስንሄድ እንዲህ የግሩፕ ልብስ በጣም ነው የምንሰራው፣ እጅግ በጣም የቤተሰብ ልብስ፣ የግሩፕ ልብስ እንደው ምን አላስቀርጽም ብዙ ጊዜ ጊዜ ስለሚያጥረኝ። ካልሆነ የምልቀው ሳታስቀር ጩ ይሉኛል። እንዲሁም ሳይቀረጽ የኛልስ እንዴት መጣ ምናምን ይላሉ። በጣም ብዙ ጊዜ ሳይቀረጽ ይላካል እ ብዙ እንሰራለን እንደዚህ የቤተሰብና የግሩፕ ልብስ ማለት ነው። ይሄ እንደምታዩት እጅግ በጣም የሚያምር አዲስ ዲዛይን የሆነ ልብስ ነው። ሙሉ በሙሉ ሲንጀር ነው። ይሄም የማሽን ጥልፍ ነው። ይሄም የማሽን ጥልፍ ነው። የማሽን ጥልፍ አሁን ዘመናዊ ሆኗል። እንደምታየው በጣም ነው የሚያምረው። በጣም ቆንጆ ልብስ ነው እንደምታዩት ታችሁም ሲንጀር ነው፣ ላዩም ሲንጀር ነው እንዲህ በማረው ሁኔታ ሰርተንላቸዋል። ፎቶ ፖስት የተደረገው በቪ ሁኖ በሰውነት ልክ ነበር። እኛ ከስተመር ደግሞ በሹራብ ስራ ነው የምፈልገው። እንደዚህ ያለች እንግዲህ አንገቱን ክብ አድርገን በሹራብ ስራ እንደዚህ አውርደን ሰርተንላታል። እንዴት ውብ እንደሆነ ፈርጡ፣ የፈርጥ አተካከሉ፣ የፈርጡ ከለር፣ የፈርጡ ከለር የተጠቀምናቸው ራሱ በጣም ነው የሚያምሩት። ከልብሱ ጋር የሚሄዱ ናቸው። ታያችኋለ ከልብሱ ከለር ጋር ከልብሱ ከለር ጋር የሚሄዱ ፈርጧችሁ ስላሉ እንደ የከለሩ ነው የተጠቀምንላች በጣም ተወደዋለች ብዬ ሙሉ በሙሉ እርግጠኛ ነኝ እንደዚህ ያሉት ቆለት እንዲህ ቆንጆ ሁኖ ሀያ ሁለት ሺህ ብር ነው ሁሉም አንገቱ ክብ ነው አንገቱን አራት ማዕዘን ማድረግ ትችላላችሁ አንገቱን ቪ ማድረግ ትችላላችሁ እንደኔ አራት ማዘን ስንጥቅ ማድረግ ትችላላችሁ በምትፈልጉት ስታይል ይሰራል ከለር እንደፈለጋችሁ መቀየር ትችላላችሁ ይሄ ግን በጣም የሚያምር ከለር ነው በራሱ ማንኛውም እንደዚህ የሲንጀር ፎቶ ማንኛውም ፖስት የተደረገ ፎቶ ብትልኩልን ቆንጆ አድርገን ሰርተን እንዲሁም የእኛን አስተያየት ተጨምሮበት ከለር መቀየር ካለበት ተቀይሮ በቆንጆ ፊኒሽንግ እንሰራላችኋለን። ኦርደር አድርጉ። ይሄ ደግሞ እጅግ በጣም የሚያምር ባለፈው በቢጫ ከለር አሳይቻችሁ ነበር። አሁን ደግሞ በዚህ ከለር፣ በዚህ ከለር ደግሞ በጣም ተወዳጅ ነው። ግሪን ከለር ብዙ ሰው ይወዳል እንደምታውቀው። በጣም ነው የሚያምረው። አያምርም? ልዩ። አንገቱ አምለሰት ወይም ቪ ይባላል። በጣም ነው የሚያምረው። ከታች እንደምታዩ እጅግ በጣም ቆንጆ ነው ልብሱ። በጣም ነው የሚያምረው። ይሄ ቢጫ ከለር አለው ግሪን ከለር አለው። እንግዲህ በተለያየ ከለር ደግሞ ይሸመናል። ከፈለጋችሁ ጊዜ ብቻ ነው የሚፈልገው። ከለር መቀየር ከፈለጋችሁ ጊዜ ይፈልጋል። እ ከለር ቀይሬ ይሸመናል። ግን በራሱም ከለር በጣም ነው የሚያምረው። አንገቱ እጅግ በጣም ነው የሚያምር ቪ ነው እጀ ሙሉ ነው በጣም ነው የሚያምረው። ዋጋው አልቆለት ሀያ አምስት ሺ ብር ነው። ይሄ ለልጅም ሰርተንላታል። የልጅ የወንድ ምናምን አለው። ይሄ ደግሞ የልጇ ነው። እንዴት እንደምታምር እያት በጣም ነው የምታምረው እ ምንድን ጥለቱ አሁን ቀንሳቸው ሸመና ጥለቱ በነጠለው ሰርተንላት ነው። በነጠለው ሰርተንላት ነው። ነጠለው ለብቻው አሸመንና በነጠለው ሰራንላት እጅግ በጣም ቆንጆ ልብስ ነው። ወደ ቀጣይ ስንሄድ ደግሞ ለሙሽራም የሚሆን ልብስ ነው። ለሙሽራ በደንብ ይሆናል። የሙሽራ ልብስ ነው። እንዴት እንደሚያምር ዩት እጅግ በጣም ዘናጭ ልብስ ነው። እንደምታዩት በማሽን የተሰራ ነው ሙሉ በሙሉ ፈርጡ የፈርጡ አተካከል የከለሩ አገባብ ተወዱታላችሁ ታያታላችሁ። እያንዳንዷ መስቀል እያንዳንዷ መስቀል ፈርጥ አላት። የፈርጥ አይነቶችም ይለያያሉ። ሰንሰለቱን እንደምታዩት ይሄ ከለሩ እኩል ነው። መስቀሎቹ እኩል ነው። ዲዛይን እኩል ነው። እዚህ ጋር ያሉት ነገር እራሱ እንዴት እንደሚያምሩ በጣም ነው የሚያምሩት። ከወገብ በላይ ጥለት ነው ሙሉ በሙሉ በሰውነቷ ልክ ሆኖ ከዚህ ጋር ቀጥል ነው እንደምታዩት። መነን ተቀጥሏል። እዚህ ጋር እጁ ቀጥል ነው። ከዛ አምባር ነው። እጅግ በጣም ዝንጥ ያደርገዋል። ይሄ ደግሞ እንደዚህ መሆኑ ለሙሽራ ብዙ ጊዜ አሁን እንደዚህ ነው የምንሰራ። ከፈልጋችሁ ከላይ ካባ ማድረግ ትችላላችሁ። በካባ እንሰራዋለን። መነኑ ጽድት ያለኑ ጥልፍ በጣም ነው የሚያምረው። እንደምታየው በጣም ቆንጆ ነው። እንደዚህ አልቆለት አርባ አምስት ሺ ብር ነው። ቆንጆ አድርገን ሰርተን ልክላቸዋል። ወደ ቀጣይ ስኔ ደግሞ ይሄ የደንበኛ ልብስ ነው። በጣም ነው የሚያምረው። እንዴት እንደሚያምር እዩት። ይሄ ልብስ በሌላ ከለር ከለሩን ሳይሆን የሆነ ከለር አገባቡን እዚህ ጋር ቀይር አድርጌ ማሸመኘዋለሁ በከስተመር ጥያቄ መሰረት። እንዴት እንደሚያምር እዩት። በጣም ቆንጆ ልብስ ነው። አንገቱ አይን ቅድ ነው ከአንገታችሁ አካባቢ እዚህ አካባቢ የሆነ አንዳንድ ሰው ምልክት ሊኖረው ይችላል። አለማሳየትም አንገቱን ሊፈልግ ይችላል በቃ ሰው የራሱ ምክንያት ሊኖረው ይችላል። አንገት ጠባብ ለምትፈልጉ አያችሁት፣ አይን ቅዱ አንገት ጠባብ እንደዚህ ያምራል። ይሄ አይንቅድ ነው። ወደ ትከሻ ከፈት ያለ ወደ ትከሻው መጣ ያለ እዚህ ጋር ግን አንገቱ ላይ እንደዚህ ግብት ያለ ለሙስሊሚም ይሆናችኋል። ይሄ ከነገራችን ላይ እንደዚህ አንገቱ ገበያ ያለ ይሆናችኋል። እጅጌ ሙሉ ነው። እጅጌ አጓጉል፣ እጅጌ ጉርድ። ላስቲካችሁም ሁሌም እንደምንናገር ፍሪ ሳይዝ ነው። ከፈለጋችሁ ስባችሁ መቋጠር ትችላላችሁ። ከፈለጋችሁ በልካችሁም ሳይጨንቃችሁ። ያው ሻርብ ሳይጨንቅ ሲለበስ ልብ ብዙ ጊዜ ትለብሷል። ሲጨንቅ ግን ለመልበስ ስታስብ ገና ጭንቀቱን ስታስብ ውይ ትላለህ። እንደዚህ እምር ብሎ አልቆለት ይሄ ልብስ ሃያ አምስት ሺ ብር ነው። እንዴት እንደሚያምር እዩት። ይሄ ልብስ እንደምታዩት የሙሽራ እናት ልብስ ነው። እሺ በጣም በጣም ነው ተወዷለች ብዬ አስባለሁ። አራት ማዕዘን ስንጥቅ ነው አንገቱ። ቢ ነው በጣም ነው የሚያምረው። ይሄ ልብስ እኔ በጣም ነው የምወደው። ባለፈው እየተናገርኩት ነበር፣ ካስታወስክ በጣም ነው የሚያምረው። ተወዳጅ ልብስ ነው። አንዳንድ ልብሶች ጊዜ የማይጥላቸው አይነት ልብሶች አሉ። ከነሱ መካከል ይሄ አንዱ ነው። ቆንጆ ነው። 25 ሺህ ብር ነው ዋጋው። መነን ደርበንበት እንደዚህ አልብሰ ነው ከዚህ በላይ ሁለት አይመነን። ይሄ ሁለት አይመነን አደለም። ይህንም ሁለት አይመነን መጠቀም አለብን። ለምን ተመሳሳይ መሆን አለበት፣ የማይነጫጭ መሆን አለበት። ሁለት አይመነን አይነጫጭም። ትክክለኛ ሁለት አይመነን ከሆነ አይነጫጭም። ቆንጆ ሆኖ ተሰርቶላታል። እጅየው አጓጉል ነው። እንዴት እንደሚያምር በጣም ነው የሚያምረው። ዋጋው አልቆለት ይሄ 25 ሺህ ብር ነው። ኦርደር አርጉት። የምትፈልጉትን ልብስ ፎቶ ላኩልኝ። የግሩፕ ልስ በደንብ እንሰራለን። የሙሽራ ልብስ በደንብ እንሰራለን። የሙሽራ ሱፍ ኮት ሁሉ እንሰራለን። እንደምታዩት ይሄ የሚያምር ቆንጆ ልብስ ነው። ሎቢ ከለር ነው፣ ወደ ቢጫም ወደ ሎሚ ከለር የበሰለ ሎቢ። ለአዲስ አመት ይሆናቸዋል። በጣም ነው የሚያምረው፣ እንዴት እንደሚያምር እዩት። ይሄ የከስተመር ልብስ ነው። እጁ አጓጉል ነው። ጦቱ ከፈት ያለ ፎቶ እስከዚህ አካባቢ ነበር የላኩልኝ፣ ግን ጦታቸው እንዳይታይ ትንሽ ገጠም ማርጊ ስላሉኝ ትንሽ ገጠም አድርጌላቸዋለሁ። በጣም ነው የሚያምረው ቀበቷ አለው። ከፈለጋችሁ እንዲህ ታስሩታላችሁ፣ ከፈለጋችሁ ደግሞ ታነሱታላችሁ። ሁለት ልብስ ይሆናል ይሄ። አዎ አሁለት ልብስ ይሆናል። ከፈለጋችሁ ቀበቷ አስራችሁ እንደዚህ ትለብሱታላችሁ፣ ከፈለጋችሁ ደግሞ አንስታችሁ ትለብሱታላችሁ። እንደፈለጋችሁ ሆኖ ተሰርቶ ከስር መነን ተደርቦለት ገበር ተሸፍኖ መነን እንደዚህ ተደርቦለት፣ በዚህ ጋር የምንደርበው መነን ራሱ ኳሊቲ መነን ነው። ዝም ብሎ መነን አንደርብም። ይሄ ጫፍ እስከ ጫፍ ተሸፍኖ እንዲህ ዝንጥ ብሏል ልቆለት። ዋጋው 17 ሺህ ብር ነው። ይሄ ለአዲስ ዓመትም ይሆናቸዋል። ከአሁኑ ያዙት ለአዲስ ዓመት ፎቶውን ስክሪንሾት አድርጋችሁ ያዙት፣ ያዙት ጽድት አድርገን ሰርተን እንልክላቸዋለን። ወደ ቀጣይ ልብሶች ስንሄድ እንደምታያቸው የሚያማምሩ ነጭ ልብሶች ናቸው፣ ለመቀበያም የሚሆኑ እንዲሁም ለቤተክርስቲያን የሚሆኑ ልብሶች ናቸው። እጅግ በጣም ነው የሚያምረው። እዚህ ጋር ጥያቄ ነበር። ነጭ ልብስ ነጭ ልብስ ብዙ ጥያቄ አለ አይደል? አሳዩ ይላሉ። እንዲያውም እኔ ጋር ነው እንጂ ሌላ ቤቶች ላይ ብዙ ይታያል እኮ። አዎ ነጭ ልብስ እንዴት አድርገው እንደሚሰሩት ግራ ገብቷቸው ነው። ሸማኔዎች ራሱ ሁሌ ተመሳሳይ መስቀል ስለሆነ ለዛ ነው። አማራጮች ቢሆን ቢኖረው ደስ ይላቸዋልና፣ እንዲያውም አሁን ተመስገን በተለያየ አማራጭ ሸማኔዎች እየሸመኑት ነው። አሁን ይሄ በሌላ ጥበብ ነበር የሚታወቀው፣ በሌላ በትልቅ ጥበብ ይታወቅ ነበር። ይሄ አሁን በእንደዚህ ተሰርቷል። እንዴት እንደሚያምር እዩት! እጅግ በጣም የሚያምር ቆንጆ አርገና የሰራንላት እጅጌ ሙሉ ኒ ያደረግ ነው። ያው ነጭ ልብስ ብዙ ጊዜ የመቀበያ ሲሆን እንደዚህ እጅጌ ሙሉ ሰው ይመርጣል። ሸፈንፈን ማለት ይፈልጋል። በጣም ነው የሚያምረው። እዚጋ መስቀል ተጠቅመንላታል። የሚያምር መስቀል አድርገንላታል። እንደዚህ ሆኖ አርቆለት አስራ አምስት ሺህ ብር ነው። እጅግ በጣም ተወዱታላችሁ ብዬ አስባለሁ። ይሄኛውን ደግሞ በማሽን ስ በሲንጀር ነው የተሰራው ማለትም በማሽን የተጠለፈ ነውሸማኔ እያገዘ ነውእነዚህ ሸማ ናቸው። እነዚህ ደግሞ በሲንጀር የተሰሩ ናቸው። እንዴት እንደሚያምርዩት ታችም ላይም ይሄም እንደ ሲንጀር ነው የተሰራ። ይሄም እንደዚህ በጣም ነው የሚያምረው እንዲህ ውብ ሆኖ አልቆላታል። ይሄም የከስተመር ልብስ ነው። እሺ እጁን አጓጉልና ያደረግንላት፣ እጁ ላይም ዲዛይን ተጠቅመንላታል። አንገቱን ክብና ያደረግንላት፣ እዚህ ጋርም ዲዛይን ተጠቅመንላታል። እጅግ በጣም ተወደዋለች ብዬ አስባለሁ። እንደዚህ ቆንጆ ሆኖ አልቆ 18 ሺ ብር ነው። ፈርጥ ከፈለጋችሁ ነጭ ፈርጥ መትከል እንችላለን። ወደ መስቀል ይቀየርልን ካላችሁ ይሄን ደግሞ ወደ መስቀል መቀየር እንችላለን። እንዲሁም ሆኖ በጣም ያምራል። የሚያምር ትልቅ ነጠላ አለው። እንደዚህ አልቆ ለት ልብስ 18 ሺ ብር ነው። ኦርደር አድርጉት። ይሄም እንደምታዩት እጅግ በጣም ያምር። ይሄ ዲዛይኑ በትልቅ ጥበብ ቢሆን ራሱ በጣም ነው የሚያምረው ዲዛይን ነው። ይተሁን፣ ለካሜራ ይወጣ፣ ወደ ከለር ቢወጣ በጣም የሚያምር ዲዛይን ነው። ዲዛይኑ እንዴት እንደሚያምር እዩት። ቆንጆ ዲዛይን ነው። እዚ ጋር አንገቱን አራት ማዕዘን ያደረግንላት፣ እጁን አጓጉል ነው የፈለገችው። ያው መነን ሁሌም እንደተለመደው ይደረባል። የታወቀ ነው መነን፣ ደርበን ነው የምንሰራው። ከታች ነጭ ገበር አለው። ከዚህ ጋር የምንጠቀመው መነኖች ደግሞ አይነጫጩም፣ ጥጥ አያወጡም። ላስቲካችን ፍሪ ሳይዝ ነው። ለወፍራም ለቀጭንም ይሆናል። እንዲ አልቆለት። ይሄ ልብስ ደግሞ 15 ሺ ብር ነው። ኦርደር አድርጉት ከፈለጋችሁ ፊት ለፊት ላይ ትልቅ መስቀል ማድረግ እንችላለን። ያው ነጭ ልብስ ስለሆነ መጠለፍ ይችላል። ትልቅ መስቀል እጅየውን፣ እጅጌ ሙሉም እንደምታዩት እጅጌ አጓጉልም ማድረግ ትችላላችሁ። አልቆለት። ይሄ ደግሞ 15 ሺ ብር ነው። ይሄ ልብስም እንደምታዩት እጅግ በጣም የሚያምር በጣም የሚያምር ልብስ ነው። አጋጣሚ ልጅቱ ቀጭናትና ከዲስፕ ላይ መግባት አልቻለም። ከነዚህም ትቀጥላለች ልጅቱ አሻንጉሊቱም ትቀጥላለች እና መግባት አልቻለም። በማሽን የተጠለፈ ልብስ ነው። ከላይም ከታችም እንዴት ቆንጆ እንደሆነ ዩት ዲስፕ ላይ ምትለብሰው እጅግ በጣም ያምር ነበር። እንደዚህ ነው የተሰራላት። ከኋላ ዚፕ አለው፣ ላስቲክ አለው። ከኋላ ላስቲክ ጥቅጥቅ አለው። ሞዴል ነች። በጣም አይገርምም? ግን ከጎን ትርፍ ልብስ ብዙ ትተንልሻለ። ማንኛውም ካየሽው አይ ይሄ ሁሉ ትርፍ ልብስ ነው ድት ቢጠብቢጠብ እንኳ ታሰፈዋለች ልኬቷን የላከችልን በልኬቷን የሰራ ነው ግን ፈራንና፣ ይሄን ያክል ልብስ ትሰንበታል። ከፈለገች እንግዲህ በጣም ሰፊ ማድረግ ትችላለች። በጣም ነው የሚያምረው። እንደምታዩት መስቀሉ ያምራል፣ ልብሱ ያምራል። ይሄ ሁሉ በማሽን ነው የተሰራው። ይኸው እንዴት እንደሚያምር በጣም ነው የሚያምረው። ዋጋው አልቆለት ይሄ ሀያ አምስት ሺ ብር ነው። ፈርጥ መተከልም ይችላል ልብሱ ፈርጥ የለውም። አጋጣሚ ፎቶ ግን ፈርጥ ማስተካከልም ፈርጥ መተካከልም እንችላለን። እጅግ በጣም ነው የሚያምረው። መስቀሉ ያምራል። እጅጌውን ሙሉም አጓጉል ማድረግ ትችላላችሁ። ጥልፉ ስስ ነው። እንዴት እንደሚያምር እዩት። መነን ከስር ተደርቧል። የምትፈልጉት ስታይል ይሰራል። ከእናንተ የሚጠበቀው ኦርደር ማድረግ ብቻ። እጅግ አድርገን እናመሰግናቸዋለን፣ ውድ ቤተሰቦቻችን እስከ ፍጻሜ ስለምትመለከቱ ማለት ነው። እንግዲህ ቪዲዮውን ሙሉ አይታችሁ ከሆነ በእርግጠኝነት የምትወዱትን ልብስ አግኝታችኋል ብዬ አስባለሁ። ወሰንዬ ልብሶች በጣም ያምራል። አመሰግናል፣ ቴዲዬ። ይሄ ቤት ሁሌም እኮ ያስደምማል፣ በጣም ያስደምማል። በደብ ያው አዳዲስ ሰዎች ላይ ስለሚቀላቀሉ እንደ አዲስ ሰው እናወራለን እንጂ ሌሎቹ እኮ ቤተሰብ ነው። አዎ፣ እውነት ነው። ሁሌም አዳዲስ ሰው ሰብስክራይብ ስለሚያደርገው ነው እንጂ እንደ ቤተሰብ ከመጀመሪያው ቀን ጀምሮ እስካሁን ያሉ ቤተሰቦቻችን አሉ። በትግስት ስናጠፋም ቆንጆ ስናረግም እየተመሳሰጋገንም ያው ሰው ነው ሲጠፋ፣ ይሄን አስተካክል በአሁኑ ነው ያው እንደዚህ ሆነ ምናምን እየተባባልን አለን። እስካሁን እስካሁን ከኛ ጋር ስላላችሁ እጅግ በጣም እናከብራችኋለን፣ እንወዳችኋለን፣ እናመሰግናችኋለን። አብሮነታችሁ አይለየን፣ አይለየን። እጅግ አድርገን እናመሰግናለን። እዚሁ ይብቃን፣ ይብቃን። ቸርሰንብቱ ቸርሰንብቱ